ፋይፍ መጥተንላቸዋል በፈኪያና በኢክሩ። ዛሬ ደግሞ በኢክሩ ነው ማለት ነው። እንግዲህ ዛሬ ኢክሩ የሰውን ልጅ ክፍተት ፈጥሮ የሚገባ ሸይጣን ነው። አንቺ ሸይጣን ነሽ፣ ለምን በእኛ ክፍተት ተጠቅመሽ ይህንን አስተላለፍሽ? እንደገናም ደግሞ ጊዜው እረፍዶበታል። አሁን አልነበረም እኔን መጠየቅ ያለብሽ ብላለች። እንግዲህ መጀመሪያ ላይ እኔ የምጠይቃችሁ ሀባይብ ኢክሩን ማስፈቀድ እና መፈቀድ ያለባት አሁን ነው ወይ ወይንስ አሁንም መፈቀድ አለባትወይ መጀመሪያ ላይ ኢሳም ለሷ መቼ ቦታ አለው ና ነው ኢክሩ የምትጠየቀው ማለት ነው። አንድ ሰው እኮ ያሰውዬ አይ እኔን የምትወደኝ የምታፈቅረኝ ሴት አለች ና እሷን መጉዳት አልፈልግም። እኔ ለአንች ፍላጎት ቢኖረኝ እንኳን የሚባለው እሱ ቦታ ሲኖረው ነው። ኢክሩ መጣየቅ ያለባት በነገራችን ላይ ድራማቸው በደንብ እየተመቻቸልን እየመጣ ይገኛል እኛ ምን ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ ከኒጋውሉ ሰላም ነው አልহামዱሊላህ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ መልካም አስተያየታችሁን እስከ መጨረሻው በማዳመጥ አስቀምጡልኝ። እንግዲህ ባልኳችሁ መሰረት ፋይፍ ኬል እንገባ ነው፣ ሰብስክራይብ አድርጉ ብዬ ነበረ ገብተናል። አሁንም ጉዞ ወደፊት ትላለች። ፖዚሽ ይገናል። ዛሬ እንግዲህ እየመጣ ነው በኢክሩና በኢሳም ጉዳይ በፈኪያ ነው ማለት ነው። ነገር ግን ዛሬ ፈታ እያልኩበት የመጣሁት ፓርት አቤት፣ ሴትነት ትላላችሁ። ሴትነት በቃ ከውበት ጋር ከስነ ስርዓት ጋር በቃ እንዲህ። ማን ነው እንደዚህ ወልዶ ያሳደጋት? አቤት ቤተሰብ፣ አቤት እርግና። በቃ የሴት ልጅ ወጉ በቃ ወግን በቃ ሴት በቃ የሚያስብላት ማለት ነው። ኩርዬ ወይኔ፣ ወይኔ በላቸው። እናትና አባቶቿ ቤተሰቦቿ መላው ቤተሰቦቿ ሊመሰገኑና ሊከበሩ የሚገባቸው የኢክሩዬ ቤተሰቦች ናቸው ማለት ነው። ስነ ስርዓቱ አኳይታችኋታል። እንዴት እንደምትናገራት እንዴት እንደምታስረዳት ምን አይነት ለሚዲያ የሚሆን ቪዲዮ ማውጣት እንዳለባት ታንደበቷ እንዴት እንደምትናገር አላህ ይጨምርልሽ ነው ምለው። ኢክሩ ሌላ ምንም አልልም። እንግዲህ ዛሬ ፈኪያ ፈኪያ ናት የጋበዘቻት መሰለኝ ለማስፈቀድ ማለት ነው። ኢሳምን ስጭኝ፣ ኢሳም ለኔ ላድርገው። ኢክሩዬ አንቺ እውጭ ባልሽ ጋ ሄጂ እኔ ኢሳምን ላግበው። አይ እንደውን ኮ የሚገርም ማለት ነው። እኛ የምናቀው በባህላችን ማለት ነው ወንድ ልጅ ነበረ በቃ ልቀቅድልኝ፣ እኔ አፈቅራታለሁ፣ እኔ ወዳታለሁ፣ በቃ አንተ የምትፈልገው ጋር ሂድ እያለ የሚደባደበው እሽምግና ሚደርሰው የሚደርሰው ፍቀድልኝ አት ፍቀድልኝ፣ ወንዶች ናቸው እያደረጉ የነበሩት። ዛሬ ደግሞ ሴቶች። እኔ የማቀውም ማለት ነው አሁን ላይም ያለው በቃ ምሰማው የማየውም ወንዶች ናቸው። እንደው እንደው ቤተሰብ እንደው ፈኪያን ምን እናድርጋት ትላላችሁ? እንደው ምን ምን እንደው ከየት እንዳመጣችሁ እኮ ይሄንን ባህል ግራ ገብቶና፣ ምን አይነት ሰው እንደመከራት ምን አይነት ሰው እየመራት እንዳለ ጭንቅላ ውስጧ ማለት ነው እንደ ወንድ ልጅ ወደ እሱ አንጥታ ለማስፈቀድ እክሩን የሳምን ስጪ ለማለት ጋበዘቻት። እንግደ እክሩየ ምን አለቻት የኛን ክፍተት ተጠቅመሽ እንዴት የሰው ልጅ አብረን ይሄን ያከላመት ተጉዘን እያወቅሽ እየተከታተልሽን እኔና እሱ ተጣልተን ወይንም በቃ ተለያየን ብለን አይደለም በመሀከላችን ጋብ የተፈጠረው ነበር። በዛ ላይ እንዴት ትገቢያለሽ? የሰው ልጅ በመሐከላቹ ክፍተት አታስገቡ፣ ሾይጣን ይገባል ነው የሚባለው። እና ለምን ገባሽ አንቺ? ልክ እንደ ሾይጣን መሐከላችን የገባሽው ክፍተት ተጠቅመሽ ነው ስትላት፣ አይደለም እሷ ራሱ ከመጀመሪያ ቪዲዮ ላይ ብላለች፣ ፈኪያ ኢሳምና ኢክራም እንግዲህ ስለ ተለያዩልኝ ስጠብቀው የነበረው ነገር ዛሬ ተፈጸመልኛል፣ እና ፍቅሬን እንግዲህ ወዲያ አፍኔ መቀመጥ የለብኝም ኢክራምና ኢሳም ስለተለያዩልኝ እኔ ፍቅር መናገር አለብኝ ብላ በቪዲዮ አይደል እንደ ነገረችን። ሀባይብ እስኪ እንደው እኔ እንደው ዋሻሁ እንደው እኔ በክፍተት አልገባሁም ላለችው መልስ ማለት ነው። እንደዛ አይደለም በትክክል ነው የገባሽ። መጀመሪያ እኔ እና እሱ ጋር ክፍተት ባይፈጠር አንቺ አትመጭም ነበር ስትራ ታዋ አልመጣም ነበር አለች እኮ። ክፍተት ስላገኘሽ ወደኛ ህይወት ገባሽ። እንደገናም ደግሞ እንደ ሴት አለች፣ እንደ ሴት አንቺ የሴት ልጅ ስሜት የምትረጂ እንደ ሴት የምታዳምጭ ብትሆኝ መጀመሪያ ላይ ነበረ መጥተሽ መጠየቅ የነበረብሽ፣ እኔን አሁን ብዙ ነገር እስኬፕ ከሄደ በኋላ አይደለም ወደ እኔ መንጣት፣ እየነበረብሽ መጀመሪያ ላይ ኢክሩ እንዴት ነው አንቺ ጋር ያለው ነገር፣ ለኤሳ ምን ያክል ቦታ አለሽ? እውነታ ማትፈልጊውም ወይ ሌላ ባል ልታገቢ ልትሄጅ ነው ወይ? እኔ እኮ በጣም ነው እማፈቅረው ብላ እንደ ሴት ብታማክራት ያን ጊዜ እሷም ያለቻት እንደ ሴት ብታማክሪኝ እኔ እንኳን ለእሱ እናቴ ልጅ ቢሆን በቃ ሴት ልጅ እንድትሆን እና እንደ ሴት የምረዳሽ እኔ ነበርኩኝ መጀመሪያ ላይ። አሁን አልነበረም መተሽ መጠየቅ እየነበረብሽ እና አሁን ላይ መተሽ የምትጠይቅኝ ምን እንዳደረግሽ ነው? ምንድን ነው? እኔና ኢሳም ይሄን ያክል አመት ተጠብቄው ጠብቄው ጊዜው ስለሄደ ሴት ልጅ ነኝ። በሰአቱ አግብቼ በሰአቱ መውለድ ቤተሰብ መመስረት ነበረብኝ። ወደዛ ሄድኩኝ። ነገር ግን እሱ ደግሞ እኔ ፈልግሻለሁ እኮ እኔ ከአንቺ ውጭ ሚስት የሚባል ነገር አላገባም እኔ እያለሁ ለምንድነው ነው ትተሽ የምትሄጁ ብሎ ሲለኝ፣ አይ በቃ ለእኔ ቦታ መኖሩን ሳቅ በመካከላችን እኔ የምፈተው ጉዳይ ስለነበረ፣ ያው የቤተሰቦቿ ጉዳይ ማለት ነው፣ የአባቷ ጉዳይ። ማንኛችንን የምናውቀው ነው አባቷ ነው እንጂ አሁን ላይ ኢክራምና ኢሳን በራሳቸው ችግር ይህ ክፍተት የተፈጠረበት አይደለም። ያኛውንም ትታ ወደዚህኛው ለመምጣት አባቷን አሁን ያገዳት ማለት ነው፣ አባቷን ለማሳመን። ምክንያቱም ቤተሰብ ከቤተሰብ ውጭ የሚሆን ነገር ምንም የለም። የአባቷ ፍቃድ ደግሞ እንግዲህ እንጠብቃለን፣ እንደሚሆንላትም ተስፋለን ማለት ነው። ነገር ግን እንደዛ ስትላት በቃ እኔ ይቅርታ ይቅርታ አለች ማለት ነው። እዛ ላይ ይቅርታ እውነታም ትክክል አፍቅረሹ ከሆነ የሄድሽው እሷን ማለት ነው ኢክራምን መጥራትም ማስፈቀድም አያስፈልግሽም ነበር። ነገር ግን ደሞም ደግሞ እዛ ጋ ማለት ነው እንደዛ ይቅርታ እንደዛ ስትልሽ ይቅርታ ምን አጥያየቀሽ? በቃ ደረትሽ ነፍተሽ እንደሄድሽ አፈቅራለሁ ብለሽ እንደሄድሽ፣ አዎ በቃ እኔ ፈቅርሽም አልፈቅርሽም ኢሳም በቃ የራሴ ማድረግ እችላለሁ። እንደዛ ነው እኮ የሚባለው ማለት ነው። ትክክሉን እያወራን እያለን ማለት በነገራችን ላይ የኢክሩ ማለት ነው ንግግሯ በቃ እንዴት ልንገራችሁ። አትቅለል ያለቻት አትቅለሊ በቃ ራስሽን ሆኝ መጀመሪያ ራስሽን ጠብቅ፣ ያል እኛም ብለናታል። ኤክሮዬ ኢሳ መከራት፣ እኛም እየመከርናት ነው። እንግዲህ ወዲያ እንደምትስተካከል ባለሙሉ ተስፋ ነን ማለት ነው። ከሁሉም ነገር ማለት ነው መጀመሪያ ሴት ልጅ ራሷ መሆን አለባት። ራሷን ስጠብቅ፣ ራሷን ስታስከብር፣ እሷ ፈልጋ ሳይሆን ተፈልጋ ትመጣለች። ተፈልጋም ደግሞ መጥቶ ነበረ የሚያፈቅራትን እንትታ ነው እንጂ ለማያፈቅራት የሄደችው ማለት ነው። እዚህ ጋር ፈኪያ እንግዲህ ሆዳ እንደምትለወጪ እንደ ሴት በቃ ኢክራምና ይተሻታል። እንዴት እንደሆነች ያ ሰላም እንዴት እንዴት እንዴት እንደሚያምርባት ስትናገር እርጋታዋ እሷ ራሱ በጣም ቆንጆ ነሽ አለቻት። ቁመናሽ፣ መልክሽ ራሱ በጣም ቆንጆ ነው አለቻት ኤክራምን ማለት ነው። ፈኪያ ማለት ነው አንቺም ቆንጆ ነሽ። አንቺም እኮ መልክ አያንስሽም በጭራሽ ማለት ነው። መልክ ምንም አያንስሽም። ነገር ግን ሚዲያ ላይ የሚወጣና የማይወጣውን አታቂውን በስነስርዓት እንግዲህ ወዲያ ከእነሱ ጋር ገጥመሻል በደንብ ለምደሹ ተላምደሹ እንደምትመጪ ባለሙሉ ተስፋነን ማለት ነው። በቃ በደንብ እንደምትቀየሪ ምክንያቱም ከኢሳምና ከኢክራም ምክር በደንብ እንደምትቀስሚ ምንም ጥርጥር የለውም ማለት ነው። ነገር ግን በስተመጨረሻ እንግዲህ ጓ አልኩ። በቃ አንገቷን እንደፍታ ስታለቅስባት፣ በቃ ጓ ያልኩብሽ ለውሸቴ ነው እንዳይጎዳሽ አብራችሁ ብዙ ነገር እያረግሽለትም ስለሆነ አለ ያው ስጦታ የገዛችለት ስለሆነ ማለት ነው። ስጦታ የገዛችለት ከሱ ጋር ማሳለፍ ስለፈለገች እሱንም የሚያስደስትሽ ከሆነ እኔ ፈቅጀልሽ አለሁኝ። አንቺ የምትደሰች ከሆነ አለ የሰው ደስታ ስለሚያስደስታት ኢክራ ማለት ነው። እና እኔ ፈቅጀልሽ አለሁ፣ ችግር የለውም። ነገር ግን ራስሽን አታቅለሊ አለቻት፣ እንዳይጎዳሽ አለቻት። እዚህ ጋር አሁን እንግዲህ ራስሽን አታቅለሊ ስትላት መቼም ይገባታል መቼም እንደ ሰው ትረዳታለህ ብዬ ባለሙሉ ተስፋ ነ ማለት ነው። ኢክሩ ግን እዚህ ጋር በትክክል አሁን ከእውነቱ ፈቅደሽ ነው፣ አሁን ከውስጥ ነው እንደ ድራማውን ላጣፍጠው ብለሽ ካልሆነ በስተቀር አሁን ኢሳምን እሱ ከዛ ሰውዬ ጋ አትሆኝም ብሎሽ አንቺ ለፈኪያ ተሰጫታለሽ ማለት አሁን እዚህ ጋር የማይታሰብ ነው። ነገር ግን ድራማው በምን ይጣፍጥ በምን መረቁ በቃ ጣለት አልተባለበት ስለማይጣፍጥ እንግዲህ አጣፍጠሸዋል እላለሁኝ። ነገር ግን አሁን ላይ ኢሳም መልስ መስጠት አለበት፣ ይሰጣልም ደግሞ ጠብቁ። በቀጣይ ማለት ነው። ምክንያቱም መልስ የሚሰጠው መመሰላችሁ፣ ኢሳም መጀመሪያ ላይ ኢሳም ለፈኪያ ቦታ አለ ወይ፣ ኢክራም ፈቅደች አልፈቀደች እሱ እንጂ ኢክራምን ነው የምፈልገው፣ እኔ ኢክራምን ነው የማፈቅረው፣ አላፈቅርሽም ብሎ እኮ በደንብ አሳይቷታል ማለት ነው። ከሁለት ሶስት ቪዲዮ አብረው ተገናኝተው ማለት ነው ለኢክሩ ነው ቦታ ያለው። ለኢክሩ ቦታ እንዳለው ነው ኢክሩ ማግባት እንደሚፈልግ ኢክሩ የልጆቹ እናት ማድረግ እንደሚፈልግ ነው እየተናገረ ያለው ማለት ነው። ከሰማ ነው ነገር ግን እሷ አብረሾ የሚያስደስትሽ ከሆነ አብረሾ ሆኚ፣ ይበላታለ በጣም ተደሰተች ፈኪያ ማለት ነው። እንግዲህ ቀጣውን ደግሞ እናያለን። አብረው እንግዲህ ወዲያ በቪዲዮም በምኑም ስለሚመጡ ማለት ነው። እንግዲህ ኤክሩዬ ከሁሉም ከሁሉም ሴቶች የምትበልጭ ስነ ስርአት በስነ ስርአት፣ ተቆንጥጠሽ ያደግሽ የሴቱ ወይዘሮ ብዬሻለሁኝ። ሀባይብ እንግዲህ ጠፋ እያል ስንመጣ እናንተ ላይክ እያረጋችሁ ቪዲዮ እስከመጨረሻው በማየት መልካም አስተያየታችሁን ጻፉልኝ ትላለች ማለት ነው። እስከዛ ድረስ ይበቃኛል እንግዲህ ምክንያቱም ቪዲዮ ሳራዝምባችሁ አታውትም ማለት ነው። የመጀመሪያውን ፓርት ብቻ አዳምጣችሁ ጥርግ ትላላችሁ ማለት ነው። እና ሀባይቦች በቀጣይ እንግዲህ በአዲስ ቪዲዮ እንመጣለን። እስከዛው ድረስ ሰላም ሆኑልኝ፣ ሰላም ለሀገራችን እያልኩኝ ሰላሙ አሌይኩም ወራህመቱላ ወበረካቱ።